ብስ ቅጠል ላመጣ እንግዲህ ለሾርባ ወደ ጓሮዬ መጥቻለሁኝ። እንግዲህ ብንጨምርበት ያጣፍጠዋል እንጂ ምንም ችግር የለውም። ደስ ይላል፣ ሽታው የጥብስ ቅጠል አእምሮ ያነቃቃል። የጥብስ ቅጠል እንደዚህ ስናሸት በጣም ቆንጆ ነው። ይበቃኛል። ይሄኛው እንደነገርኳችሁ አረፋውም የለም። ስለዚህ አሁን ደርሷል። ጣል እናደርገዋለን። እሳቱን አሁን መዝጋት ይቻላል። ይሁት በደንብ አድርጎ እንግዲህ እራሱ አሁን ደልደል እያለ ነው ያለው። ያ ቆንጭ በስሏል፣ ካሮቱም ሁሉ ነገር ውስጥ ያለው አትክልት እንግዲህ እንደምትመለከቱት በጣም ያምራል። እንግዲህ ይሄንን እየበላን እየተመገብን እንግዲህ ኢንጆይ እናደርጋለን። ተገኝናች ውድ ቤተሰቦች ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ደግሞ ይህንን የመሰለ የሚያምር እንግዲህ የሾርባ አሰራር ይዤላችሁ መጥቻለሁ። እንዴት አድርጌ በአታክልት እንግዲህ በቀላል መንገድ በቂንጬ አድርጌ የሰራሁት ቆንጆ ደልደል ያለ የአታክልት ሾርባ ነው። እንግዲህ እናንተም እንድትሞክሩት የጋበዝኳችሁ፣ እኔ ወደ ስራ ይሄዳለሁ። እንጀራ አያስፈልገውም ወይም ዳቦም አያስፈልገውም። እንደዚሁ መመገብ እንችላለን። ለጾመኞች በተለይ እጅግ ተመራጭ ነው። ጉልበት ይሆነናል፣ ጉልበት ይሰጠናል፣ ኃይል ይሰጠናል ማለት ነው። አመሰግናቸዋለሁ ምግባቶች በመጠቀም የጾም ሾርባ እንዴት እንደምሰራ አሳያችኋለሁኝ። እዚህ ጋር ፎሰሊ ያለ ግሪን ኦኒየን አለኝ፣ ካሮት፣ ቀይ ሽንኩርት፣ ቂንጬ አለኝ፣ ጥቅል ጎመን፣ የአበባ ጎመን። እንግዲህ በእነዚህ ግብዓት እንዴት አድርጊ ቆንጆ ደልደል ያለ እንግዲህ እንደ ሾርባ ቆንጆ እንደ ምግብ መሆን የሚችል የሾርባ አሰራር እንግዲህ አሳያችኋለሁ። እንድትመለከቱኝ ጋብዝኳችሁ። እዚህ ረዘም ረዘም አድርገን መክተፍ ነው። ካሮቱን እንግዲህ ሽንኩርቱን እያቅሏላሁ ነው። እዚህ ጋር እየጠበስኩ ነው። አሁን ዘይት ጨምርበታለሁ። የኒኬል ድስት ነው፣ በጣም ቆንጆ ነው። እንግዲህ ለሱ ለተለያየ ምግብ በተለይ ነው ያገር ባህል ዶሮ ወጥ ነው የሚሰራበትእንዴት ቆንጆ እንደሚያደርግ ልክ እንደሸክላ ድስት ነው ትንሽሲጠበስ ደግሞ ከዛይቱ ጋር ጋ እርዳለኝ። ሽንኩርቱ ላይ እርዱን እንጨምራለን። አንድ የሾርባ ማንኪያ እርዱን የጨመርኩት ትንሽ እንደዚህ ጠበስ አድርገዋለሁ። እዚህ ጋር ፈጭቼ ያስቀመጥኩት የነጭ ሽንኩርት አለኝ እሱን ጨምርበታለሁ አንድ የሾርባ ማንኪያ ያም ጎረድ ጎረድ አድርገን ብንጨምርበትም ጥሩ ነው። እንደዚህ ደግሞ እየተፈጨካለን ካለን ነጭ ሽንኩርቱን እንደዚህ ደግሞ ፈጭተን እንጨምራለን። ጎረድ ጎረድ አድርገን የከተፍነውን ካሮት መጨመር። እንደዚህ ጠበስ አድርገን ካቁላለን በኋላ ወዲያው ካሮቱን መጨመር። አብሮ እንግዲህ ከካሮቱ ከሽንኩርቱ በደንብ እንዲዋሀድ እየተመለከትነው እንዳይዝብን ደግሞ አብረን ትንሽ ጠበስ አድርገዋለሁ። አብሬ ካሮቱን በከተፍኩበት አከታተፍ ይሄንንም ረዘም ረዘም አድርጌ ከትፏለሁ። እንግዲህ ፋሎቱ ውሃውን እንደዚህ ላዩ ላይ እንደዚህ ጠብ ጠብ እናደርጋለን። የክዳኑን ውሃ ውሃ ስለማንጨምርበት ወዲያው ይሄንን መጨመር ነው። በደንብ አድርገን በጣምም ምክት ሳህል እንዲጠበስ እናደርገዋለን። ትንሽ አብሮ ከተዋሃደ ትንሽ ጠበስ ማለቱን ካወቅ በኋላ ተመልሰን እንመጣለን። አሁን ይህን ቂንጬ ነው የምጨምረው። ትንሽ ጠብ አደርገዋለሁ። ወይ ካጠብኩት በኋላ ቂንጬውን ነው የምጨምረው እንደዚህ ጠበስ ካደረግን በኋላ ወዲያው ካሮቱን እና ፎሰሊያውን ከጨመርን በኋላ ቂንጬውን ነው የምንጨምረው። የታጠበውን ቂንጬ እንደዚህ ከነውሃ ጨምራለሁ። በንጹሃ አሁን የወላችሁ ትንሽ ውሃ አለበት። ቂንጬውን ያጠብኩበት ማለት ነው። አጥቤ ከነውሃው ነው የጨመርኩት በተጣራ ውሃ መጨረሻ ላይ ያስቀረውት ቂንጬው ላይ ያስቀረውት ውሃ ማለት ነው። ስለዚህ ትንሽ ውሃ አድርገን ደግሞ አብሮ ከነ ቂንጬው ጋር ደግሞ አብሮ ጠበስ አደርገዋለው። እንግዲህ እንደምትመለከቱት ነው ከለሩ፣ እንኳን ከአሁኑ ጀምሮ በጣም ነው የሚያምረው። ቶሎ ቶሎ ደግሞ አድርገን ሁሉንም ወዲያው ወዲያው አድርገን ስንጨምር ሁሉም በአንድ አይነት መጠን ይበስላል። ጎመን አሁን ከትፈዋለሁኝ ቀጠን ቀጠን አድርጌ በረዣዥሙ ከትፈዋለሁ። ይህንንም በውሃ አጥበዋለውኝ። እንደዚህ ከከተፍን በኋላ ብናጥበው ጥሩ ነው። እንግዲህ ወዲያው ይህንን ነው የሚጨምረው የታጠበውን ጎመን። ጥቅል ጎመን ጫቶ እንደዚህ ማዋሃድ ነው። ከታች ወደ ላይ ያደረግን የበሰለውን ወደ ላይ ያልበሰለውን ጎመን ወደ ታች። ሲያምር በጣም ደስ ማምከለ በእውነት እንዴት ደስ ይላል! ጤነኛ የሆነ ምግብ እውነት ይህን ብንመገብ ራሱ በቃ ኃይል እናገኛለን ለሚጾም ሰው ኃይል ያገኛል። ስለዚህ ውሃ አልጨምርበትም። እራሱ ጎመኑ ውሃ ያመነጫል። ጎመን ስለሆነ እራሱ ደግሞ ያመነጫል ውሃ ስለዚህ ትንሽ ጠበስ ሲበላ አብሮ ደግሞ ረዣዥሙ አበባውን ጎመን ከትፌው አለ ወይ? እንደዚህ ውሃውን ጥፍጥፍ እናደርገዋለን። ውሃ ስላልጨመርኩበት አያችሁ ውሃ እንዴት እንደሚጠፋ ዩዙ እንዴት እንደሚያምር

አበስለዋለን ለጤናችንም ጥሩ ነው፣ ጥሩ ኃይል ይሰጠናል። እስቲ ሞክራችሁ እናንተም ተጠቀሙበት። ምንም አድርጌ እንደዚህ ላ ብጫዋለሁ። ትንሽ ጠበስ አደርገውና ሁሉን አንድ ላይ ከዛ ውሃ ጨምርበታለሁ አድርጌ አጥቤዋለሁ። ይህንን ግሪን ኦኒየን ይህንን በደንብ አድርጌ በቀጫጭኑ ደቀቅ አድርጌ ከትፈዋለሁ። ደስ እንደሚል ቆንጆ ሽታ ነው ያለው። ቅመም ምንም አልጨመርኩም ምንም አይነት ነገር። ነገር ግን ጥሩ ሽታ ነው ያለው። ለብ ያለው ዋ ጨምራለው እስከላይ ድረስ እንደዚህ ከደን እስከሚያደርገው ድረስ ውሃ መጨመር። በኋላ ትንሽ እስከሚዋሃድ መጠበቅ። እነዚህን ቅመሞች ጨምርበታለሁ። እኛ ራሳችን ግን ያለንን ቅመሞች መጠቀም እንችላለን። እንግዲህ እዚህ ጋር እንደምትመለከቱት ከሙን አለ፣ ሲዚኒንግ አለ፣ እዚች ጋ ሲናመን፣ እዚህ ጋ ችግን ሶልት አለኝ። እነዚህን የምጨምረው ጣፈጥ እንዲያደርግልኝ ነው። ስለዚህ ቤታችን እያፈራውን መጠቀም እንችላለን። ቆንዶ በርበሬ መጠቀም እንችላለን። ቆንዶ በርበሬ የምጨምርበት አለ ወይ? እንግዲህ እንደምትመለከቱት ብዬ ነሄ እንደዚህ ነው እንግዲህ፣ አረፋው እንደዚህ ይሆናል። አረፋው መብሰሉ የምናውቀው አረፋው ወደ ውስጥ ሲገባ በቃ እየበሰለ ነው ማለት ነው። ስለዚህ አረፋው ወደ ውስጥ እስኪጨምር እኔ ደግሞ ቅመማ ቅመሞቹን እጨምራለው፣ ጨው ጨምራለው፣ ቆንዶ በርበሬ እጨምራለው፣ ሳይበዛ በመጠኑ ላይ ሲናመን ጥሩ ነው። እንደዚህ ሾርባ ስንሰራ ጥሩ ጣዕም ይሰጠናል። ሲናመን ብንጨምርበት ቆንጆ ነው። ግን እንደምትመለከቱት ሁሉንም ቅመማ ቅመም ጨምር ያለው እንደምትመለከቱት ይመስላል። እንደነገርኳችሁ አረፋው በደንብ ገባ እስከሚል ፈለቅለቅ እስከሚል እጠብቃለሁ። ከዛ በኋላ በቃ ውሃም አልጨምርበትም። ራሱ ደልደል ይላል። ከሰራ ነው በኋላ ራሱ ስናስቀምጠው ራሱ እየወፈረ እየወፈረ ይመጣል። አታክልቱም እንዳይ በጣም እንዳይሰባበርብን ስለሚያስፈልግ ትንሽ ገልበጥ ካለ አረፋውን ከደን ካደረገው በኋላ ዘጋዋለሁ።